አንቺ እያለሽ ቤት በኩል፣ ለማንኛውም እንኳን ደስ ያለሽ። ይሄው በሁለት እግሬ መቆም አልችልም። ፈጣሪ ጨርሶ ይማርሽ። ያንቺ መልካም ምኞት ለእኔ እርግማን ነው። ከአጠገቤ ጥፊልኝ! ዘረቢት፣ ተንከሲት፣ ወብዝ! ይሄ ሁሉ የሆነው በአንቺ ምክንያት ነው። እሺ፣ ይሄው አሁን ለመራመድ ጊዜ ይፈጅብኛል። ተረጋቱ እንጂ ሳሪ፣ ምንድን

ከባድ ችግር አጋጥሟታል። መራመድም መሄድም አትችልም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያዊና ትውልድ ኢትዮጵያውያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ ባክብሮት እጠይቃለሁ። የሂወት መንገድ ክፍል 29 ተለቀቀ። ባለፈው ክፍል የምታስታውሱ ከሆነ ጽናት ያ ጎዳናዬ የነበርኩበት ይሻለኛል፣ ከሳሮን ጭቅጭቅስ ብላ ጓዟን ጠቅልላ ወጥታ ነበር። ናሆሜና ሂሩት አትሄጅም፣ ትሰቃያለሽ፣ ይቸግርሻል ቢሏትም የምቸገረው ለትንሽ ጊዜ ነው፣ ለራሴ ለአንድ ሆዴ መሆን አያቅተኛል። በፊት የምታስታውሱት ከሆነ ጽናት ኑሮዋ ጎዳና ላይ ነበረ። ከጎዳና አንስታ ሳሮን ወደ ቤቷ አምጥታት አስጠግታት ነበር። ጽናት በዛን ጊዜ እርጉዝ ነበረች። የአሁኑ ሳትሆን ድሮ በጣምና የዋህ ሩኅሩኅ ነበረች ሳሮን። ያንን ያየሽ ሳሮን ወደ ቤቷ አስጠግታት እርጉዝ ስለነበረች ልጇንም በቤቷ ተገላግላለች። ጽናት የልጇ አባት ሳሚ ነበረ። ድንገት ወደ ቤቱ መታ ስታየው ደንግጧል። መጣሽ? እንዴት መጣሽ? ብሎም ጠይቋታል። ሳሚ ጥሩ ስሜት የለውም ነበረ ሳሮን ሚስቱ ትሰማብኛለች ብሎ ስለሚያስብ ያን ጊዜ ሳሚ ጥሩ ፊት አያሳያትም ነበር። ለጽናት ሂጂ እያለም ይወተውታት ነበር። በመድኃኒት እየሰጠም ሊገላት እየሞከረ ነበር። ይህንን ያልገባት ሳሮን በጊዜው ትንከባከባት ነበረ ስም እያለች ጽናት ተንከባክባታለች፣ እዚህም አድርሳታለች። ጽናት ልጇንም በሰላም ተገላግላለች። ከሳሮን ጋር እየነበረች ከጊዜ በኋላ ባልታወቀ ምክንያት ሳሮ ጽናትን ከልጇ ጋር አለያየቻት። ከጊዜ በኋላ ተቀያየረች። ጽናትን እንድታያትም ሆነ እዛ ቤት እንድትቀመጥ አትፈልግም። ጋር በጠባ ቁጥር ጽናትን ትጨቀጭቃታለች በቃኝ አሁንስ ሰለቸኝ። ከአንቺ ጋር ከምኖር የጎዳና ይሆቴ ይሻለኛል፣ እዛው ብሄድ ይሻለኛል ብላ መርጣ ተነስታለች። ሳሮንም ጽናትን በተደጋጋሚ ይሆቷን ለማጥፋት የተለያዩ መድኃኒቶችን ስሰጣት ቆይታለች። ጽናት መልካም ልብና ጥሩ አንደበት አላት። የጽናት ጎዳና ይሻለኛል ብላ ጓዟን ጠቅላ በምትነሳበት ጊዜ በቃ ተዋት፣ ሂድ እንዳትመለስ በሩን ልስገው ብላ ከኋላዋ ስትራመድ በድንገት ወርቃ ተጎድታለች። አሁን አልጋ ላይ ነው ያለችው። መሄድም ሆነ መራመድ አትችልም። ዶክተሩ በዚሁ ከቀጠለ ከአልጋ ላይ እንደማትነሳም ተነግሯታል። ይሄን የሰማች ሳሮን ጥናትን ማየትም ሆነ መስማት ስለሷ አትፈልግም። ሁሉ መንስኤን አንችነሽ፣ የሆቴን አበላሸሽብኝ። ሆዱ አይጨክንም እና ሳሮንን ልትንከባከባት ብትሞክርም ልታስቀርባት አልቻለችም። ይህ የሁለት ሰዎች መጨረሻ ምን ይሆናል ብላችሁ ታስባላችሁ? ሳሮን ጽናትን ከጎዳና እንዳነሰቻት በጣም የሚዋደዱ በጣም የሚተሳሰቡ ሰዎች ነበሩ። አሁን ነገሩ ተቀይሯል። ጽናትም ተጸጽታለች። ምነው ሄዳለሁ ባላልኩ ነበር ለዚህ ሁሉ መንስኤ እኔ ነኝ እያለች ትጸጸታለች። ናሆሜና ሂሮት አንቺ አደለሽም፣ የክፉ ሰው እድሜው ረዥም ነው፣ ምንም አትሆንም አታስቢ ትላለች ሂሮት። ጽናትም ሂሮትን አንቺም ጠላሻት ማለት ነው እያለች ትጠይቃታለች። ሌላ ወቅታኝ ጠባሳ አስቀምጣልኝ፣ እንዴት ልጠላት አልችልም ጽናት ሳሜን ልጄን አምጣልኝ፣ ልጄን አግኝቻታለሁ ብለህ እያወራሃይ ነበረ። ካላመጣሌ ልጄን ለቤተሰቡ ልጄን እንዳገኛትና ሊያሳየኝ እንዳልቻለ ብዬ እናገራለሁ ብላ ብጠይቀውም ይሄንን ከተናገርሽ ልጅሽን መቼም አታገኛትም። በሌላ በኩል ደግሞ ሄሩት ከሳሮን ቢሮ ሂዳ መረጃ አሁንም እያገላበጠች ነው ይሄንን ስታደርግ ናሆም አይቷታል ምን እያረግሽ ነው ብሎ ቢጠይቃትም ፈቃደኛ አይደለውም ጊዜው ሲደርስ እነግርሃለሁ አሁን ግን አልነግርህም ናሆሜ ግራ ተጋብቷል ሂሩት ጥሩ ስራ እየሰራች እንዳልሆነም ልቡ አምነዋል ሂሩትም ለወንድሟ ደውላለች ሳሮን ታማለች መንቀሳቀስን መሄድም አትችልም ከበፊቱ የበለጠ አሁን መፈለግ አለብን ትላለች ሙሴና ሂሩት ከሳሮን ቢሮ ሄደው ስለነበር ተያይዘው ወደ ቤት ተመልሰዋል። ነገሩ ደርሷታል። ከኔ ቢሮ ምን ልታደርጉ ሄዳችሁ? ሆሜም ለስራ ባልደረቦችሽ አንቺ እንደታመምሽና በአንቺ ቦታ ሽፋን እንዲሰጡልሽ ልንናገር ሂደን ነው ይላል። ሆኖም ለስራ ባልደረቦቿ ደውላ ቁልፍ እንዲቀይሩ ትነግራቸዋለች። ዛሬው የጽናት የህይወት መንገድ ይህን ይመስል ነበር። ጽናት ከዚህ በኋላ እድሏ ምንድን ነው? ተመልሳ ወደ ነበረችበት ጎዳና ትመለሳለች ወይስ ምን ታደርግ ይሆን? ሳሮንም የተመኘችውን አግኝታለች። ሳያማ ታመመኝ፣ እየነሰረኝ ነው እያለች እያሟረተች ነበር። አሁን ታመምኩ ብላ ተኝታለች። ምክንያት ሳሮን አሟት ነው ወይስ ሴራዋን እንዳይጋለጥበት በውስጥ ሚስጥር እየሰራሽ ነው? እናንተ ምን ታስባላችሁ? ላይ ቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ። ባይ ባይ።